እንግሊዘኛን ሀብላችሁ ከመሰረቱ ለሚጀምሩ ቤተሰቦች የሚሆን ትምህርት ወይም ቪዲዮ የጀላቸው የጀላችሁ የመጣው እንግዲህ ምንድን ነው ሃያ ስድስቱን የእንግሊዘኛ ሌተሮች ወይም ደግሞ አልፋቤቶች የምንመማር ይሆናል። እንግዲህ በአማርኛ የአማርኛ ፊደሎችን ስንማማር አጠቃላይ መደበኛ የአማርኛ ፊደላቶች ሰላሳ አራት እንደሆኑ ተመምረን ነበረ። ሰው ልክ እንደ አማርኛ ፊደሎች ሁሉ የእንግሊዘኛ ሌተሮች አልፋቤቶች ብለን ምንጠራቸው ደግሞ ሀያ ስድስት ሌተሮች አሉ ማለት ነው። ሀያ ስድስት ሰው፣ ሀያ ስድስቱን ደግሞ ከሁለት እንከፍላቸዋለን። እነሱም ምምን ተብለው አናባቢ እና ተነባቢ ብለን ማለት ነው። ሀያ አንዱን ተነባቢ ስንላቸው፣ አምስቱን ደግሞ ቫውል ወይም ደግሞ አናባቢ ብለን ከሁለት ግሩፕ ወይም ደግሞ ፓርት እንከፍለዋለን ማለት ነው። ሰው፣ የትኞች ናቸው ተነባቢ፣ የትኞች ናቸው አናባቢ የሚሉትን በቀጣይ ቪዲዮ ወይም ደግሞ ትምህርት ይጀላቸው የሚመጣ ይሆናል። በዛሬ ትምህርታችን የቪዲዮችን ግን 26ቱን የእንግሊዘኛ ሌተሮች ወይም ደግሞ አልፋቤቶች እንዴት በቀላሉ እንደምናነባቸውና ቅርጻቸውስ ምን ይመስላል የሚለውን እንማማራለን ማለት ነው። ኦኬ ወደ ትምህርቱ ስንሄድ እንግዲህ ከዚህ ጋር በሙሉ የምናያቸው የእንግሊዘኛ ሌተሮች ወይም ደግሞ አልፋቤቶች ናቸው። ከዚህ ጋር ደግሞ በአማርኛ እንዴት እንደሚነበቡ ተቀምጧል ማለት ነው። ስለዚህ አማርኛ የምንችል ልጆች እንግሊዝኛው ሲያስቸግረን አማርኛውን ማየት እንችላለን ማለት ነው። እንችላለን ሰው እኔ በሙሉ እዚህ ጋር ያስቀመጥኳቸው ካፒታል ሌተሮች ናቸው። ካፒታል ሌተሮች፣ ስሞል ሌተሮች ደግሞ አስፈላጊ ከሆነ ሌላ ጊዜ ላይ የጀላች የሚመጣ ይሆናል። እነዚህ ግን በሙሉ የምትይዋቸው ካፒታል ሌተሮች ወይም ደግሞ አልፋቤቶች ናቸው ማለት ነው። ኦኬ፣ እስኪ አሁን በጋራ እንዴት በቀላሉ እንደሚነበቡ በጋራ እንቆጠሩ ወይም ደግሞ እናንበብ። የመጀመሪያዋ ሌተር ማን የመጀመሪያው የእንግሊዘኛ አልፋቤት ማን ትባላለች? ከዚህ ጋር ምናያት ኤ እንላታለን። ኤ። ኦኬ፣ ከዚህ ጋር በአማርኛው ኤ ይላል። ከዛ ሁለተኛዋ ደግሞ ማን ነች? ቢ ነች። ቢ። ከዚህ ጋም ቢ ይለናል። እሺ፣ ሶስተኛዋ ሌተር ሲ እንላታለን። ሲ። እሺ፣ አማርኛውም በተመሳሳይ ሲ ይላል። ኦኬ፣ አራተኛዋ የእንግሊዘኛ ሌተር ዲ እንላታለን። ዲ። እሺ ከዲ ቀጥላ የምናገኛት ደግሞ ማነች? ኢ ነች። ኢ እንላታለን። ኢ ኦኬ። ከኢ ቀጥላ ኤፍ ነች። ኤፍ ከዛ ከኤፍ ቀጥላ የምናገኛት ደግሞ ጂ ነች። ጂ እሺ። አማርኛውንም እንደነገርኳችሁ ማየት ትችላላችሁ። እሺ፣ ይችን ጂ እንላታለን። ከጂ ቀጥላ የምናገኛት ሌተር ደግሞ ኤች ነች። ኤች እሺ። ከዛ አይ ነች። አይ በአማርኛውም እንደምታዩት አይ ይላል። ከአይ ቀጥሎ ደግሞ ማነች? ጅ እንላታለን። ጅ ብዙን ጊዜ ይች ሌተር እና ከዚህ ጋር ያየናት ጅ ብለን ያየናት ሌተር ይመሳሰሉብናል። ይችኛዋን ጅ ነው የምንላት። ጅ እሺ ይችኛዋን ደግሞ ጅ እንላታለን። ጅ እሺ ከጅ ቀጥላ ማነች? ኬ ነች። ኬ እሺ ይችስ ማነች? ኤል ነች። ኤል ከኤል ቀጥላ የምናገኛት የእንግሊዝኛ አልፋቤት ደግሞ ማነች? ኤም ነች። ኤም እሺ ኤም ከኤም ቀጥላ ደግሞ ማነች? ኤን ነች። ኤን እሺ። ከዛ ይችስ ማነች? ኦ ነች። ኦ ከኦ ቀጥላ ማነች ፒ እንላታለን። ፒ እሺ። ከቢ ቀጥላ ደግሞ ማነች? ኪው ነች፣ ነች። ኪው ይቺስ ማነች? አር እንላታለን። አር እሽ። ከዚህ ላይም በአማርኛው እንደምታዩት አር ይላል። እሺ። ከዛ ከአር ቀጥላ ደግሞ ኤስ ነች። ኤስ እሺ። ይቺስ ማነች? ይቺ ደግሞ ማን ትባላለች? ቲ እንላታለን። ቲ። እሺ፣ ይቺ ዩ ነች። ዩ። ከዩ ቀጥላ የምናገኛት የእንግሊዘኛ አልፋቤት ደግሞ ማን ነች? ከዩ ቀጥላ የምናገኛት ደግሞ ቪ እንላታለን። ቪ። እሺ፣ ከዚህ ላይም በአማርኛው ቪ ይላል። ቪ። ኦኬ፣ ከቪ ቀጥልን የምናገኛት ደብሊዩ እንላታለን። ደብሊዩ ኦኬ ከዚህ ላይም በአማርኛው ደብሊው ይለናል። ደብሊው እሺ፣ ይችስ ማነች? ይቺ ደግሞ ኤክስ እንላታለን። ኤክስ ኦኬ። ከኤክስ ቀጥላ ማነች? ዋይ ነች። ዋይ የመጨረሻው የእንግሊዝኛ አልፋቤት ዘይድ እንላታለን። ዘይድ ኦኬ። እንግዲህ 26ቱ የእንግሊዝኛ ሌተሮች ወይም ደግሞ አልፋቤቶች እያልንን የምንጠራቸው እነዚህ ናቸው ማለት ነው። ፈጥኘባችሁ ከሆነ እናንተ ደጋግማችሁ በማየት በደንብ መለማመድ ትችላላችሁ ማለት ነው። ሰው በቀጣይ ትምህርታችን ወይም ቪዲዮአችን ደግሞ ቫውልና ኮንሶናንት ወይም ደግሞ ታነባቢ እና አናባቢ የእንግሊዝኛ ሌተሮች ወይም ደግሞ አልፋቤቶች የትኞቹ ናቸው የሚለውን ይጀላችሁ የሚመጣ ይሆናል ማለት ነው። ምክንያቱም እንግዲህ አንድ ገና እንግሊዝኛን ሃ ብሎ ለመጀመር የግድ መጀመሪያ ምን ማወቅ ይኖርበታል? ሃያ ስድስቱን የእንግሊዝኛ ሌተሮች ወይም ደግሞ አልፋቤቶች ማወቅ ይኖርበታል። ከዛ በመቀጠል ተነባቢና አናባቢ ድምፆችን ማወቅ ግድ ይላል ማለት ነው። ግድ ይላል በቀላሉ ለማንበብ ለመጻፍ ከተፈለገ ማለት ነው። ሰው ድምፆችን ካወቅነን በኋላ ደግሞ በጋራ ሲመጡስ እነዚህ አናባቢና ተነባቢ ድምፆች በጋራ ሲመጡ እንዴት ይነበባሉ የሚለውን ማወቅ ከዛ በኋላ ቃል ወደ ማንበብ አረፍተው ነገር ወደ ማንበብ ብንሄድ በቀላሉ ማንበብ መጻፍ እንችላለን ማለት ነው። ይህን ያላደረገ ግን በቀላሉ ሊገባው አይችልም። ሰው ክራይቴሪያውን ወይም ደግሞ ኦርደሩን ጠብቀን የምን መማር ይሆናል እንግዲህ። የዛሬ ትምህርታችን ወይም ቪዲዮችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ።